አብዛኞቻችን በዚህ ዓለም ስንኖር ሕይወትን ገና በለጋነት ዕድሜያችን ባለጠጋ ሆነን ልንመራት እንወዳለን። ብዙዎቻችን ይህንን ከማለም ውጪ ምን እያደረግን ይሆን? ከዛሬ ዐሥራ ምናምን ዓመታት ወደ ኋላ ተጉዘን የአንድን ሰው የሕይወት መንገድ ዛሬ በዚህ ፕሮግራማችን እንቃኛለን። ዛሬ ላይ ኑሮን እንዳሰኘው ያሻውን እያደረገ ከሚኖሩ ገና በወጣትነት ዕድሜያቸው ትላልቅ የቢዝነስ ካምፓኒዎች የሚሰሩትን ሚሊዮን ብሮች እርሱ ከቤቱ መኝታ ቤት አልጋ ላይ ሆኖ በሰዓታት ልዩነት ይሰራል። ስሙ በየሶሻል ሚዲያው ታዋቂ ሆኗል። ለብዙ ታዳጊና ወጣት ኢትዮጵያውያንም መነቃቃትን በመፍጠር ሕይወታቸውን ይቀይሩ ዘንድ አነሳስቷቸዋል። በተሰማራበት የስራ ዘርፎች ሁሉ ስኬታማ ከመሆን የማይቦዝነው ቱጃሩ ሚሊየነርና የፎሬክስ ትሬደር ኤክሲ ስናይፐር የዛሬው የፕሮግራማችን ባለታሪክ ነው። እስከ ዝግጅታችን ፍጻሜ አብረውን እንዲሆኑ ጋበዝን። በቅድሚያ ለዚህ ዩቱብ ቻናል አዲስ ከሆኑ ቻናላችንን ሰብስክራይብ በማድረግ የምንለቃቸውን ፕሮግራሞች መከታተል ይችላሉ። ቪዲዮውን ላይክ በማድረግ ፕሮግራሙን እንጀምረው። ትክክለኛ ስሙ አንዋር ይባላል። ብዙ ኢትዮጵያውያን ይህን መጠሪያ ስሙን ላያውቀው ይችላል። ምናልባትም ኤክሲ ስናይፐር የሚለው ስያሜ በብዙዎች ዘንድ ከትሬዲንግ ጋር በተገናኘ አይረሴ አሻራን ስለፈጠረ ይሆናል። ውልደቱ ከዛሬ አስርት ዓመታት በፊት በአዲስ አበባ አድርጎ አብዛኛው የሚሆነውን የልጅነት እድገቱን ደግሞ በአዳማ ከተማ ያደረገው ይህ አስደናቂ ወጣት ዛሬ ዛሬ እንዲህ ያለ የሀብት ማማ ላይ ከመሰቀሉ በፊት ህይወት እንዳሁኑ ቀላል አልነበረችለትም። ገና በለጋ ዕድሜው በብዙ የፈጠራ ስራዎች ላይ በመሰማራት ትምህርት ቤት ሳለ ይሳተፍ የነበረው ኤክሲ ስናይፐር ወይንም አንዋር የአምስተኛና የስድስተኛ ክፍል ተማሪ ሳለ ይሰራቸው በነበሩት የተለያዩ የፈጠራ ስራዎቹ በብዙ የፈጠራ ስራ ውድድሮች ላይ አ ሸናፊ እንዲሆንና ተሸላሚ እንዲሆንም አስችለውት ነበር። ያደግኩበት ቤተሰብ ውስጥ ስራ የማይሰራ አባል አልነበረም። ገና በልጅነታችንም ቢሆን የሰው ዲሽ እንጠግን ነበር። በቃ ከገንዘብ ጋር በለጋ ድሜ ተገናኝቻለሁ የሚለው ይህ ወጣት በአትሌቲክሱ ዘርፍ ትልቅ ተስፋ የነበረውም ልጅ እንደነበር በራሷ አንደበት ይናገራል። በ14 ዓመቱ የሩጫ ሜዳ ውስጥ ገብቶ ስልጠናን ይወስድ ነበር። በአጭርና በረጅም ርቀት የሩጫ ውድድሮች ላይ ለመሳተፍም ብዙ ጥሯል። መጣር ብቻ አልነበረም በተለያዩ ውድድሮች ላይም ለመሳተፍ በቅቶም ነበር። ከአዳም አሸንፎ ያደገበትን ቦታ ወክሎ በሩጫ ውድድሮች ላይ ተሳትፏል። ኋላም መላውን ኦሮሚያ ክልልን በመወከል እስከመሄድም ደርሶ ነበር። አትሌቲክስ አሁን ያለኝን ተስፋ ያለመቁረጽ ስሜት በልቤ ያሳደረና ገና በልጅነቴ የተሰጠኝ ስጦታ ነው ብዬ አስባለሁ። አሁን ሰዎች የሚያውቁኝ በትሬደርነቴ ቢሆንም አትሌቲክሱ ግን ማንነቴን እስከ ዋነኛው ቀርጾታል ይላል። እንድሰለጥን የሚደረገው ከባድ የአትሌቲክስ ስልጠናዎች ያለኝን የአስተሳሰብ ጥንካሬ ፈጥረውታል የሚለው ኤክሲ ስናይፐር ብዙ ተስፋን ያሳየ የአትሌቲክስ ብቃትም የነበረው ታዳጊ ቢሆንም ፈጣሪ ግን ለእርሱ የመረጠው የህይወት መንገድ ይህ አልነበረም። አትሌቲክሱን እስከ 17 ዓመቱ ድረስ ሲሰራ ቢቆይም ኋላ ላይ ግን አትሌቲክሱ የሚጠይቀውን የተመጠነና በፕላን የሚጓዝ የዕለት ተዕለት የህይወት መርህ ለማሟላት እንደከበ በደው ይናገራል በሰዓቱ እንደ አንድ የቤተሰቡ አባል ገንዘብ ሰርቼ ማምጣት ነበረብኝ አትሌቲክስ ደግሞ ቀኑን ሙሉ በሌላ ስራ ተጠምደህ በትርፍ ሰዓትህ የምትሰራው ስራ አይደለም በቂ ረፍት የተመጠነ አመጋገብና በእቅድ የሚሰራ የትሬኒንግ ፕሮግራሞችን የሚጠይቅ ጠለቅ ያለ የስፖርት አይነት እንጂ በዚህና በመሳሰሉት ምክንያቶች አትሌቲክሱን ለማቋረጥ ቢገደድም ኤክሲ ስናይፐር ባለው ትርፍ ሰዓት ሁሉ ገንዘብ ሊሰራበት የሚችልበትን መንገድ ዘንድ ያሰላስል ገባ። በሰዓቱ የዩቲዩብ ስራን ለመስራት ወሰንኩ። ብዙዎች ይህ ነገር ገንዘብ እንደማይከፍል ነግረውኛል። እኔ ግን ገንዘብ ሰርቼ እስካሳያቸው ድረስ ለማቆም አልፈለኩም። በዩቲዩብ የሞቲቬሽናል ኮንተንት ያላቸውን ቪዲዮዎች እየሰራው መልቀቅ ጀመርኩ። በአንድ ዓመት ውስጥ 600 ዶላሮችን ከዩቲዩብ ለመስራት ቻልኩኝ። ይህ ግን ከዩቲዩብ ያገኘሁት የመጨረሻ ክፍያዬ ነበር። ምክንያቱም አንድ ዓመት ሙሉ የለፋሁበትን ቻናል በኮፒራይት ምክንያት ሊዘጋ ከብንቻለ። ከዚያም ዩቲዩብ ቻናሎችን እየከፈትኩና ሰብስክራይብ እያሳደግኩ መሸጤን ጀመርኩ። በጊዜው እንደነ አብሬሎ ኤችዲ ያሉ ታዋቂ ዩቲዩበሮች እኔን በሐሳብም ሆነ በሌሎች ጉዳዮች ብዙ እርዳታዎችን ይለግሱኝም ነበር። በዚህ ስራ ባገኘሁት ጥቂት ገንዘብ ወደ አዲስ አበባ ከቤተሰቦቼ ተለይቼ ለመሄድ ተነሳው። እዚያም ትምህርቴን ስከታተል ቆይቼ በኮቪድ ወረርሽኝ ምክንያት ወደ አዳማ ለመመለስ ተገደድኩ። በሰዓቱ የ ክፍል ተማሪ ነበርኩ። ታዲያ የዩኒቨርሲቲ መግቢያ ውጤት ግን አልመጣልኝም ነበር። ቤተሰብ በዚህ ነገር በጣም ቢያዝኑም፣ እኔ ግን እነርሱ እንዳቀዱልኝ ወደ ኮሌጅ ገብቼ ትምህርቴን ለመቀጠል አልፈለኩም። ምክንያቱም ደግሞ አዲስ አበባ በነበርኩበት ጊዜ የዲሊቨሪ ስራ በመስራት ጥሩ የሚባል ገቢ አገኝ ስለነበር ነው ይላል። ሕይወቴን በዚህም ሆነ በዚያ ለመቀየር ጥሩ መንገድ ብዬ ያሰብኩት ስራና ስራ ብቻ ነበር። ወደ አዲስ አበባ ተጓዝኩ። ከእኔ ጋር አብረ ቢኖረውኝ የነበሩት አንድ ላፕቶፕና ስልኬ ብቻ ነበሩ። የ19 ዓመት ወጣት ልጅና ኑሮ በህይወት ሰፊ ሜዳ ላይ ተጋፍጠዋል። ከዴሊቨሪ ስራ ከሚያገኘው ገቢ በተጨማሪ በሶሻል ሚዲያ ማኔጅመንት ስራ ዘርፍ ላይ በመሰማራት ደህና የሚባል ገንዘብ ለመስራት የቻለበት አጋጣሚም ተፈጠረ። ለትላልቅና መካከለኛ የቢዝነስ ኩባንያዎች የማስታወቂያ ስራዎችንም መስራት ጀመርኩ። ጥሩ የሚባል ገቢንም ለማግኘት ቻልኩኝ። ለኤክሲ ስናይፐር ህይወቱን እስከ ወዲያኛው የቀየረው ከትሬዲንግ ጋር የመገናኘት አጋጣሚ ግን ከዚህ በኋላ ነበር። ህይወት ይዛለት የመጣችው ከአንድ አንድ ድርጅት ስለ ፎሬክስ ትሬዲንግ ማስታወቂያ ለማሰራት በሚል የስራ እድል መጣልኝ በእርግጥም ስለዚህ ነገር ስሰማ አላመንኩም ነበር ብዙ የዓለማችን ታዋቂ ባለሀብቶች ገንዘብን በቀላሉ ሰርተው እንደሚያገኙት አምናለው በዚህ መልኩ ግን በቀላሉ መንገድ ይሆናል ብዬ አስቤው አላቅም ባይና ሴል በማለት በዶላር ገንዘብ መስራት እንደሚቻል ለስራ የደወለልኝ ሰው አስረዳኝ በቃ ይህን ስራ ለመስራት የወሰንኩት እርሱን አናግሬው። ከቢሮው በወጣውበት ቅጽበት ነበር። የሶሻል ሚዲያ ማኔጅመንት ስራዬን በጎን እየሰራው የፎሬክስ ትሬዲንግ ስራውን ለመጀመር ካቀድኩበት ሰዓት አንስቶ ብዙ ገንዘብ ለማግኘት ጥሪ ያለው የተለያዩ መጽሐፍትን ስለ ትሬዲንግ እውቀት ለማግኘት በሚል ማንበብ ጀመርኩ። የኔ ትልቁ ስህተት ማንኛውም ጀማሪ ፎሬክስ ትሬደር ከሚያደርገው ስህተት የተለየ አልነበረም። ይህም ቶሎ ወደ ትሬዲንጉ ስራ መግባት ነበር። የመጀመሪያ መቶ ዶላሬን በሶሻል ሚዲያ ማኔጅመንት ስራ ካገኘሁት ገቢ ላይ በማውጣት ወደ ትሬዲንግ አካውንቴ ዲፖዚት አደረግኩ። በአንድ ቀን የሁለት ሳምንታት ልፋቴን አጣሁት። ከዚህ ጊዜ በኋላ ነበር አእምሮዬ ውስጥ ለምን ይህ ነገር ሆነ፣ ሌሎች በዚህ ስራ ገንዘብ እያገኙ ለእኔ ለምን ለማግኘት ከበደኝ የሚሉ ከባድ ጥያቄዎች የተፈጠረብኝ። ሌሎች ሰርተው ስኬታማ ከሆኑ እኔም መሆን እንደምችል አምናለሁ። ከዚህ በኋላ ማድረግ የጀመርኩት መማርና መማር ብቻ ነበር ስለ ትሬዲንግ ብዙ ኮርሶችን ማጥናት ጀመርኩ። እውቀቴን ፕራክቲስ በማድረግ መፈተን ጀመርኩኝ። በዚህ ስራ አሸንፎ ለመገኘት ከራስ ጋር የሚደረግ ከባድ ጦርነትን በስኬታማነት አልፎ መገኘት ይጠይቃል በማለት የሚናገረው የዛሬው ሚሊየነር እና ኢትዮጵያዊ ፎሬክስ ትሬደር፣ ይህን ለማድረግ በማሰብ አዲስ አበባ ይኖርበት ከነበረው የቤተሰቡ ቤት ገና በ19 ዓመቱ በመውጣት የራሱን አንድ ክፍል ቤት ተከራይቶ ኑሮን ለመግፋት ይወስናል። በዚያ ባዶ ክፍል ውስጥ አንድ ሶፋና አንድ ብርድ ልብስ ብቻ ነበር አብረውት ያሉት። ችግሩንና ጭንቀቱን ቀርቦ ሊያወያየው የሚፈልግ ማንም ሰው አልነበረም። ብዙ እንቅልፍ አልባ ሌሊቶች በዚያች ጠባብ ክፍል ውስጥ አልፈዋል። ፎሬክስ ትሬዲንግ የሚጠይቀውን የእውቀትና የስነ ልቦና ደረጃ አሳክቶ ዛሬ ላይ አሉ ከሚባሉ ኢትዮጵያዊ ትሬደሮች ማዕከል ስሙን ለማስጠራት ወጥተን እንዝናና የሚሉ ከጓደኞቹ የሚመጡ ተደጋጋሚ ጥያቄዎችን በእምቢታ መመለስ ነበረበት። የሚፈልገውንና ሁልጊዜም የሚያልመውን የስኬት ኑሮ ለመኖር ምግብ ሳይበላ የሚያድርበት ምሽቶችም ነበሩ። በምን እንደሆነ ባላውቅም የማልመውን ህይወት እንደምኖረው ግን አውቅ ነበር ለዛም ነው የመጀመሪያ ዲፖዚቴን ሳደርግ ቤት ተከራይቼ ስወጣና ሌሎች ስራዎችን ስሰራ ለወደፊቱ ስኬታማው እኔ እያልኩ ቪዲዮዎችን እየቀረጽኩ የማስቀምጠው። አሁን ላይ የደረስኩበት ደረጃ ያለፈውን እንቅልፍ አልባ ሌሊቶች እንዲያስረሳኝ አልፈልግም። ይህንንም ያደረግኩት ለዚያ ነው በማለት ቱጃሩ ወጣት ትሬደር ይናገራል። እንዲህና እንዲያ ያለ ስድስት ወራቶች አለፉ። በጎን የሚሰራውን የሶሻል ሚዲያ ማኔጅመንት ስራ በትጋት እየሰራ ትሬዲን ሳንጉንም እየተማረ ለወራቶች ቀጠለ። የመጀመሪያ የትሬዲንግ ስኬቱን ማየትም የጀመረው ከዚህ ጊዜ በኋላ ነበር። የመጀመሪያ 25 ዶላር በአንድ ወራት ጊዜ ውስጥ ወደ 500 ዶላሮች ለማሳደግ ቻለ። በጊዜ ሂደት 700፣ 900፣ 500፣ 1000 እያለ ያለኝ የትርፍ መጠን እያደገ መጣ። በዚህ ሰዓት የራሴን ስትራቴጂ ነድፌ በእቅዴ መሰረት ትሬዶችን መግባት የጀመርኩበት ጊዜም ነበር ብሎ የሚናገረው ኤክሲስ ና ስህተቶችህን እና ጥፋቶችህን ዘርዝረህ ለማረምና ለመቀነስ መሞከር፣ የየዕለት የትሬዲንግ ውሎህን ጆርናል አድርጎ መያዝ ለአንድ ትሬደር ስኬታማነት ማነት ወሳኝ ነገር ነው በማለት ምክሩን ይለግሰናል። ወደ ዱባይና እስካሁንም ድረስ ኑሮውን ወዳደረገበት አገር የገባው ገና የሃያ ዓመት ወጣት ልጅ ሳለ ነበር። በዚያ ብዙ ነገሮችን ተምር ያለው ከብዙ እኩያ ፎሬክስ ትሬደሮች ጋር ተገናኝቼ ብዙ እውቀትንም ለመቅሰም ችያለው በጊዜ ሂደትም እርፌ እያደገ መጥቶ አሁን አምስት ሺና አስር ሺ ዶላሮችን በአንድ ትሬድ ብቻ የማትረፍ አቅምንም ለማጎልበት ችያለው በማለት ይህ ጠንካራ ኢትዮጵያዊ ይናገራል። እኛም ለመላው አርቆ አሳቢ ኢትዮጵያዊ ታዳጊና ባለብሩህ አእምሮ ወጣት ምንም ነገር ካሰብንበትና በቂ ጥረት ካሳደርንበት የመሳካት ትልቅ ዕድል አለው ስንል የዚህን ታዋቂ ኢትዮጵያዊ ትሬደር የሕይወት ጉዞ ቀንጭበን ለእናንተ ለተመልካቾቻችን አቀረብን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌላውም ይዳረስ ዘንድ በማድረግና ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን በአክብሮት እየጠየቅን የዛሬውን መሰናዳችንን በዚሁ ቋጨን። በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑ።